ሲሆኑ ይጠበቁ አይደል፣ ይሁን ደግሞ በጣቶች በተለይ በሚጨብጠኝ ሁላ ይፈራኝ ነበረ። ከሰው ልጅ ፍቅር ማጣት እጅግ እጅግ ከባድ ነው። ግን እግዚአብሔር ይመስገን እግዚአብሔር የሆነ ነገር ሲያስ። ሰላም ውድ የኔ እውነት ኢትዮ ቻናል ቤተሰቦች እንዴት ናችሁ? ሁሉ መልካም እግዚአብሔር ይመስገን፣ እኔ ጋ ደህና ነው። የማታቁኝ ሀና እባላለሁ፣ የ29 ዓመት ወጣት ነኝ። እንደምታዩት ሃያ አራት ሰዓት በኦክስጂን ነው የምታነፍሰው። ለትዳር ለትዳርሜ ደስ የሚል የትዳር ህይወት አለኝ እግዚአብሔር ይመስገን። ሙሉ ሰው ነኝ ብዬ ማስብ ወጣት ነኝ፣ ጎበዝ ነኝ ብዬ ደግሞ አስባለሁ። ሁሉን ነገር ማድረግ እችላለሁ፣ ስኬታማ መሆን እችላለሁ፣ ያሰብኩበት ቦታ መድረስ እችላለሁ ብዬ አስባለሁ። እግዚአብሔር ከረዳኝ እንደሚረዳኝ ባለሙሉ ተስፋ ነኝ። ብዙ ጊዜ ሰዎች ሊጥሉ ይሞክረው ያውቃሉ። አትችም ብለውኝ ያውቃሉ። በቃ ሃና ወደቀች ብለው ያውቃሉ። እኔ ግን በእግዚአብሔር ቸርነት በቅዱሳን ምልጃ በኢትዮጵያ ሕዝብ ጸሎት ዛሬ እዚህ ጋር ቆም ያለው። ብዙ ሰዎች ብዙ ወጣቶች ተሰብረው የቀሩ አሉ፣ በሰዎች አሉባልታ በሰዎች አትችሉ መባል። ቤት ውስጥ ተደብቀው ድባቴ ውስጥ ሆነው እያለቀሱ ያሉ ብዙ ወንድም እና ብዙ እህቶች እንዳሉ ይገባኛል። ምክንያቱም እኔ በኦክሲጅን ሲሆን ብዙ ነገር አጥቻለሁ። ማለት እንደ ሰውኛ እንደ ጓደኛ፣ ከጓደኞቼ ከፋሚሊ ከብዙ ነገር ያጣሁት ነገር አለ። በእርግጥ ግን ደግሞ ከጎድለኝ ይልቅ የተጨመረልኝ ያለኝ እጅግ ብዙ ነው። ያንን እንዳውቅ ስለረዳኝ እግዚአብሔር ይመስገን አምላኬ አመሰግነዋለሁ ብዙ ነገር እንደሌለኝ ብዙ ነገር ማድረግ እንደማልችል፣ አና ሞተች አና ወደቀች ሲጮህ ዛሬ አና ሞተች እየተባለ ሆስፒታል ስገባ በቃ ተለምዶ ማንም ምንም ሳይመስለው ችላ እየተባልኩ ባለሁበት ሰዓት እግዚአብሔር ግን እኔ እንደ እቃ አድርጎ ተጠቀመኝ። እኔን ትምህርት ቤት አድርጎ አስነሳኝ። እግዚአብሔር ይመስገን። አምላክ ቸር ደግ አምላክ ነው። ከሰዎች የተለየ እኔን ጠልቶኝ አይደለም በማሽኑ እንድተነፍስ ያደረገኝ። እንዲሁም ስለሚወደኝ በልዩነት እንድታይለት እንድታወቅለት ስለፈለገ አምላኪ በፍቅር ገመድ አስቀመጠኝ። አንዳንድ ጊዜ ሰዎች ባለስልጣን ሲሆኑ የሚጠበቁ አይደል? እኔም ደግሞ እግዚአብሔር በጥበቃ ውስጥ ሊያኖረኝ በፍቅር ገመድ ይዞ እንዳልጠፋበት ወደ ዓለም ሄጄ ብዙ መጥፎ ነገር ውስጥ እንዳልገባበት ዛሬ እኔን በዚህ ገመድ አስሮ አስቀምጠኝ። ምንላችሁ ነው ወዳጆቼ፣ ብዙዎች ወጣቶች በተለይ በማናስበው ነገር እንሰበርና ባልጠበቅነው ነው ነገር እቤት ውስጥ እንቀራለን። እኔ ከአስር አመት በፊት አሪፍ ልጅ ነበርኩ። መስራት እችል ነበር፣ መውጣት መግባት፣ እንደ ለቤ መሆን በቃ ሰው የሚያደርገው ማድረግ እችል ነበር። እና በዛ ሰዓት ብዙ ወዳጅ ነበረኝ፣ ብዙ ጓደኞች ነበሩኝ፣ ብዙ ፈላጊ ነበረኝ። እና በመሀል ታምሜ ግን ማንም ከጎን የለም ነበር የቅርብ የምላቸው ጓደኞች ያልነበሩኝ ቤተሰብ የሆነ ማለት አብሮኝ የሚኖር ሳይሆን የሩቅ ዘመድ ሊጨብጠኝ ሁላ ይፈራኝ ነበረ። በሽታው የሚተላለፍ ይመስለው ነበረ። በጣም በስነ ልቦና ተጎድቼ ነበር። ያው ማለት ከሰው ልጅ ፍቅር ማጣት እጅግ እጅግ ከባድ ነው፣ ግን እግዚአብሔር ይመስገን። እግዚአብሔር የሆነ ነገር ሲያሳጣኝ የሚበልጥ ነገር ደግሞ ይሰጠናል። በእኔ እኔ በህይወቴ ስለተማርኩ ነው የምነግራችሁ በጣም በጣም እጨነቅ ነበር። በቃ ውጭ መውጣት እሳቀቅ ነበረ። በጣም ነጭ ሆኜ ነበር። ከስቼ ነበረ። ሰዎች ሲያዩ ምናምን ሲሉ የሆነ ሲጠቋቋሙብኝ ጓደኞቼ፣ ሌላ ጊዜ ቤተ ክርስቲያን አብረውኝ የሚሄዱት፣ ሌላ ጊዜ ጥምቀት አብረን የምንሄድ፣ ብዙ ነገር አብረን የምናሳልፍ፣ ብዙ ነገር የሚያማክሉ ጓደኞቼ ሸሽተው ነበረ። በጣም ድባቴ ውስጥ ነበርኩኝ። አለቅስ ነበር። ይከፋኝ ነበር። ለምን ብዬ ከአምላኬ ጋር ማገት ነበረ። ግን ደግሞ ማለት ያኔ እንደዚህ ኦክሲጅን አላደረግኩኝም ነበረ በህይወቴ እንዳልኳችሁ እኔ ብዙ ነገር ተምራለሁ። ብልጥ ሰው ከሰው ይማራል፣ ሞኝ ከራሱ ይማራል ይባላል። እግዚአብሔር ይመስገን፣ እንድማርም ስለረዳኝ አምላኬን አመሰግነዋለሁ። እንዳልኳችሁ በዛ ውስጥ ሆኜ ኦክሲጅን አላረግም ነበረ ሲያፍነኝ የምነፋው አደርጋለሁ። ብዙ ጊዜ ያመኛል፣ አልኳችሁ መንቀሳቀስ አልችልም። በጣም ስቃይ ነበረ ብኝ እጅግ እጅግ በጣም ስተኛ ስቃይ ነው፣ ስቀመጥ ስቃይ ነው፣ ስተኛ ስቃይ ነው። በቃ ከባድ ሁኔታ ውስጥ ነበርኩኝ። ግን ከዛሬው ቢያዝ እሻል ነበር። የሚበላሽ የሚያልቅ ኦክሲጅን አልነበረኝም እና ግን ያው ከበሽታው በላይ ምኑ ጎዳኝ? ሰዎች ላይ የማየው ፊታቸው ላይ ስለኔ ያላቸው ግምት ይብስ እንዲወድቅ እንዲሰበር አደረገኝ እና ቀለቅሶ የሆነ እድር ሲለፈፉ ላን እኔ የሞትኩ ይመስላቸዋል። የሚገርማችሁ እናቴ የኔን ሞት ወሰደች። ብዙ ጊዜ እናቴ እንኳን ሞታኛ ጋር እንኳን ሲደኩ ሀና ሞተች ነበር የተባለው ግን እግዚአብሔር ይመስገን ለነስ ዕድሜ ሰጠኝ። በእኔ ሰዎችን ሊያበረታ እኔን እያዩ ሰዎች እግዚአብሔር ይመስገን እንዲጤነኛ ስለሆንኩ ብለው ራሳቸውን ዞር ብለው እንዲያዩ አምላኬ ረዳኝ ፈቀደልኝ። ረዳኝ ሳይሆን ፈቀደልኝ እና ለሁሉም ነገር እግዚአብሔር ይመስገን። ከዛ ስቃይ አሳልፎ ከዛ መከራ ወጥቼ፣ የኢትዮጵያ ሕዝብ ጸሎቱም ገንዘቡም እዚህ ጋር እንድቆመ ረድቶኛል። የቦንጓ መቤት የቦንጓ ቅድስት አርሴማ ምልጃዋ ረድቶኝ ከአምላኩ አማል ላይ ካለውበት ስቃይ ካልጋ ቁራኛነት እንድላቀቅ ረድታኛለች። እግዚአብሔር ይመስገን። ዛሬ ላይ እኔ ሙሉ ሰው ነኝ። ከጎደለኝ ይልቅ እንዳልኳችሁ ያለኝ ብዙ ነው። ዛሬ ብዙ ወዳጆች አሉ። ዛሬ ብዙ ቤተሰብ አሉ። ዛሬ ሰው ከኔ ጋር ፎቶ መነሳት ይፈልጋል። ዛሬ ሰው ከኔ ጋር መሆን ይፈልጋል። የሆነ ቦታ አብሮ የመሄድ ይፈልጋል። እግዚአብሔር ይመስገን። እኔም እንደ ሰው ቢያንስ መተኛ ትችላለሁ፣ መቀመጥ እችላለሁ፣ መራመጥ እችላለሁ፣ ሽንት ቤት መሄድ እችላለሁ፣ በእጄ መብላት ትችላለሁ። የመላሁት ውስጥ ይረጋልኛል። እግዚአብሔር ይመስገን። ክብር ለቅዱስ አማኑኤል። ብዙ ነገር ይሞልቷል። የጎደለኝ አምላክ ችለም ያለኝ ብዙ ነው። ቤተክርስቲያን እሄዳለሁ። እኔም እንደ ሰው ወግ ወግደርሱኝ ሰዎችን እጠይቃለሁ፣ ሄጄ አያለሁ። እንግዳ ቤት ይመጣል እግዚአብሔር ይመስገን። አምላኬ በብዙ ባረከኝ። በብዙ ግን ሰዎች ሊጥሉኝ አሁንም ይሞክራሉ። የሚገርማችሁ በቅርብ ከሁለት ቀን በፊት አንድ ዕለት ደውላ አውራን ረጅም ሰዓት አውርተን አውራን ስለሷም ህይወት እና ስልኩን እየሰራሁበት ነበር እና ለአውዳ አድርጌ ነው ብዙ ጊዜ ስልክ ማውራ እሷ ተዝጋሩ ይህ ተውኩት ወደ ስራ የገባው ማለት ነው። ምን አለችኝ? ልትሞት ያለች ሴት እኮ ናት፣ በኦክሲጅን ነው የምትኖረው አለች። ማለት ከነከነኝ። ለምን እኔ መኖር ፈልጋለሁ፣ ብዙ አላማ ብሞት ሞት ቢመጣ እግዚአብሔርን አይከፋኝም። እግዚአብሔር ይመስገን፣ ደስ ብሎ ነው የሚሄደው። ምክንያቱም ከዛ ጨለማ ውጥቶኝ አምላኬ ብዙ የንስሐ አድሜ ብዙ ቀናት ተጨምሮልኝ ዛሬ እዚህ ጋር ቆሚ ያለው ግን ሰው አይደለሁ። ከነከነኝ እና ለምን አለ ሁላት ምን ደወልኩኝና፣ ምን አልሽኝ የመጨረሻ ቃልሽ እንድገሚለኝ አልኳት ስላት፣ ደነገጠሽ በጣም ምን አልኩምና፣ ምን አለች፣ ልትሞት ነው ነው ያልሽው ስላት፣ አላደለም ከልጆች ጋር ሌላ ወር እያወራሁት ብላ ዝም ነው ያለችው። ለአንድ ደቂቃ ያክል ስልኩን ክፍት አደረኩት እና ተውኩት፣ መናገር አውቅ አቃላት እና ዘጋሁት። ከዛ ወይኔ ያልኩኝ ማለት ሰዎች ፊት ለፊታችን ሌላ ከኋላችን ደግሞ ሌላ ናቸው። ግን እግዚአብሔር ግን ሁሌ አንድ አይነት ነው። ሁሌ በምረት እጁ ሚያየን ሁሌ ምረቱ እንድናፍቅ የሚያደርገኝ አምላክ ስላለኝ መድኃኒት አምላክ ስላለች እ እግዚአብሔርን አመሰግናለሁ። ምንላችሁ፣ ለወዳጆች የኔን ታሪክ የምነግራችሁ ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። ምናችን መቼ ፌል እንደሚያደርግ አናውቅም። ሰው የራሱ አይደለም። እኛ የባለቤት አለን እኛ እቃዎች ነን። አምላካችን በሰማይ ያለ ባለቤቱ መቼ እጃችንን ሊወስድብን እንደሚችል መቼ እግራችንን ሊወስድብን እንደሚችል መቼ ዓይናችን ሊጠፋ እንደሚችል መቼ ንብረታችን ሊወድም እንደሚችል አናውቅም። ባለን ጊዜ ግን ባለን ሰዓት ሰዎችን በቃላት ባነጎዳቸው የእውነት በተለይ ደግሞ የሆነ ነገር የጎደለው ሰው እንደውም ማበርታት። ምክንያቱም የአምላክ ቸርነት እኮ ነው ያ ሰው ላይ የሚታየው እኔ እግዚአብሔር ይመስገን አምላኬ አበርትቶኛል። አልወድቅም፣ አልሰብርም፣ አላለቀስኩም። ያንን ስላለችኝ እንደውም በረታው ማለት ያወራ ነው። ከሷዋ ጋር አምላክ ያውቀዋል ምን እንደተባባልን ማለት ነው። ያወራ ነው ስለ ሷ ጉዳይ ስለ ልጅቷ ማለት ነው። ግን መጀመሪያ ትቻለሽ ላይ በኋላ ግን እንደማልችል ነገረች። ግን እኔ ደግሞ ያንን ነገር አድርጌ ማሳየት እንደምችል ከአምላኬ ጋር እንዳለው እና ምን ልላችሁ ነው። እኔ ውስጥ እኔ ውስጥ እኔ ሳልሆን የቆምኩት እዚህ ጋር የእግዚአብሔር ቸርነት እንዳቆመኝ የሚታይብኝ ድንቅ ሴት ነኝ እኔ። ምክንያቱም ብዙ ጊዜ ድሮ ላይ በኦክሲጅን ሰው ሲኖር ሊሞት ሲል ኦክሲጅን የሚደረግለት ሞቱ እስኪመጣ ድረስ የሚደረግለት ኦክሲጅን። እኔ ግን በኦክሲጅን እየኖርኩኝ እግዚአብሔር ይመስገን። አምላኪ ብዙ ነገርን አመቻችቶልኛል። እኔ የንጉስ ልጅ እውነት እኔ የኖርኩ ያለሁት አሁን እንደ ባለስልጣን ልጅ ነው ማለት ኦክሲጅን፣ እግዚአብሔር ይመስገን። በዚያው አጋጣሚ ያመሰግናቸው እፈልጋለሁ ኦክሲጅን ስፖንሰር ያደረገኝን ድርጅት ጸጋውን፣ አምላክ ተክለ ሃይማኖት አሁንም አብዝቶ ይስጥልኝ። በሀብት በበረከት በጤና በቤተሰብ በሁሉ ነገር ይሙላቸው አምላክ ተክለ ሃይማኖት። እኔ እየተቀያየረልኝ ነው የምኖረው። ኦክሲጅን አልተቸገርኩ፣ ተንቀሳቃሽ ኦክሲጅንም የኢትዮጵያ ሕዝብ እግዚአብሔር አሁንም በበረከት ይሙላው የጎደለውን ሁሉም ቤት ያለውን የጎደለውን ነገር አምላክ ተክለ ሃይማኖት ይሙላለት። ጸሎታቸውም ገንዘባቸውም ዛሬ እኔ እነዚህ ጋር አቁሞኛል። ሁሉ ነገር ለእኔ ሙሉ ነው ምን እላችሁ ነው እና በዚህ ቸርነት ውስጥ ነው የምኖረው። አምላክ ያጎደለኝ የለም ኦክሲጅን ስለምኖር እኔ አምላኬን አላማረውም። አንድ ቀን ለምን አየው አላውቅም ማለት ከገባኝ በኋላ በፊት ላይ እንዳልኳችሁ በጣም ባቴው ውስጥ ገብቼ ነበር ደብሮኝ ነበር ምናምን፣ ግን ደግሞ የተጨመረልኝን በረከት ሳስብ እግዚአብሔርን አምላኬን አመሰግነዋለሁ በጣም ማለት ነው። ምክንያቱም ኖርማል ድሮ ጤነኛ ያለው ሀና ምን አይነት ሴት ነበር? አስቸጋሪ ሴት፣ ድሩዬ ሴት፣ መጥፎ ቦታ የምትገኝ ልባ ላይ ቦታ የነበረች ሴት ዛሬ ላይ ግን አምላኬ ምህረቱን እየተጠባበቁ ቸርነቱን እየናፈቁ መች ነው የምመጣው ጌታ ሆይ ቶሎ ና ያልኩት ብትወደኝም ያንተው ነኝ ብኖርም አንተን እንዳገለግል ፍቀድልኝ እያልኩ ቸርነቱን እየጠበቁ ያለው ጀግና ሴት ነኝ ብዬ ነው የማስበው አልችልም ብዬ አላውቅም ምንም ነገር ማድረግ እችላለሁ እግዚአብሔር እድሜና ጤና ከሰጠኝ ደግሞ ትልቅ ነገር እንደሚኖረኝ አምናለሁ ወጣቶችን በማበርታት በስነልቦና ከማነቃቃት ከማነቃቃት ጀምሮ የታመሙ እንደኔ ያሉ ወጣቶችን ሄዶ ከመጠየቅ ከማንሳት ጀምሮ አሁን ብዙ ቤተሰብ አለኝ። እኔ ካወቀ በኋላ አደጅ መውጣት የቻለ መናገር የቻለ ለዚህ እግዚአብሔርን አመሰግነዋለሁ። እኔን ያቆመኝ አምላክ በምክንያት ነው። እኔን እቃ አድርጎ እየተጠቀመብኝ ስላለ እግዚአብሔር ይመስገን። ምንላችሁ ነው እኔ አልወደኩም ግን፣ እንደኔ ያሉ እግር የሌለው እጅ የሌለው ኦክሲጅን ያጣ በህመም ምክንያት ያለ በመድኃኒት እየተቃጠለ ያለ ብዙ ወጣት ብዙ እናቶችም አሉ። በእግዚአብሔር ቢያንስ ለስሜት እንጠንቀቅ፣ የምንናገረውን ነገር እንወቅ። ሰውን ይጎዳል። እኛ ጋር ያለውን ስሜት ለሰው መናገራችንን ብቻ ሳይሆን እዛ ጋር ያለው ሰውስ ይጎዳለሁ የሚለውን ነገር በእግዚአብሔር አስተውሎ ብዙዎቻችሁ። መቼ ምን ላይ እንደምንሆን አናውቀውም። አሁንም ልላችሁ የምፈልገው ነገር እና እኔ የምወድቅ ብሆን ላይ ነበር፣ ግን እኔ አልወድቅም። እኔ እችላለሁ፣ የተሻለ ነገር ማድረግ እችላለሁ። ማንም ስለታመመ አይሞትም፣ ስላልታመመ ደግሞ ዘላለማዊ ሆኖ አይቀጥልም። የሆነ ቀን የሰው ልጅ ሁሉ ምን ይላል ይሞታል ግን ባለበት ጊዜ ባለበት እድሜ በተሰጠው ሰዓት መልካም ሰርቶ እግዚአብሔርን አገልግሎ የመጣበትን አላማ ሰርቶ ግን መሄድ አለበት። ሁለት አይነት ሰዎች አናሁን ውስጣችን ሌላ አፋችን ሌላ አይሁን። ሰዎችን አንስበን ብንችል እንደውም ልናበረታቸው። አንድ አባት ብዙ ጊዜ ይለዋለው እኔ ቤት መጥተው ምናሉ ህመምተኛ ማለት ባህታዊ ነው ባህታዊ ነው ማለት የእግዚአብሔርን ቸርነት እየተጠባበቀ የሚኖር በሱ ጥበቃ ውስጥ ያለ የሆነ በቃ እግዚአብሔር ባይኖር እኮ እኔ የለሁኝ። አሁን ግን ምንድን ነው ሁሌ እኔ የምቆም አሁን ስለሌላ ነገር ሳይሆን ቸርነቱን እንዲያደርግልኝ በዚህ ኦክሲጅንም አምላኬ እንዲያኖረኝ እድሜና ጤና እንዲሰጠኝ እቃ እያመሰገንኩት እንድኖር የሆነ ነገር እንዳይጎልብኝ ጌታ ሆይ፣ እሱም አብሮኛል እሱ ነው የምፈልገው። ከሌ ይምጣልኝ ሳይሆን አምላክ ሆይ አንተ ቶሎ ናልኝ ነው የምለው እና እንዲያው እንዲ አይነት ነገር ውስጥ ያለ ሰውን ብናግዝ፣ እኔን እግዚአብሔር ይመስገን አምላክ በብዙ ነገር አበርትቶኛል፣ በብዙ ነገር ባርኮኛል። ግን እታች ላይ ያሉ እህት ወንድሞቻችን ብናያቸው እውነት እኔ በጣም ብዙ ሰዎች አሉ። እንደው ቤተሰቦች በዚህ አጋጣሚን እየተመለከታችሁ ያላችሁ ሰዎች ሰብስክራይብ አድርጉኝ። በእግዚአብሔር እኔ የምሰራበት መልካም ነገር ነው። እንደኔ ያሉ ወጣቶች አሉ። እንደኔ ያሉ እናቱ አባቶች አሉና ብዙ ጊዜ ሆስፒታል ላይ ያሉ ስድስት ወር ሰባት ወር ሆስፒታል የተኙ ቤት ውስጥ ሆነው ኦክሲጅን መሙያ ያጡ ሰው የናፈቃቸው በተለይ ደግሞ ቤተሰቦች የእውነትን እግዚአብሔር የረዳችሁ እግዚአብሔር የፈቀደላችሁ ጊዜ ያላችሁ ሰዎች የታመመ ሰው ጠይቁ። የእውነትን አንደኛ በረከት ታገኙበት አላችሁ። ሁለተኛ ሰው በእናንተ ይደሰታል። ሰው የናፈቀው ብዙ ሰው አለ። ሰው የራበው መናፈቅ ብቻ ሳይሆን መራብ፣ ሰው የራበው እግዚአብሔር ይማረክ መባል የናፈቀው ብዙ ሰው አለ እና ብትችሉ በረከት እናንተ ታገኛላችሁ። ሄዳችሁ ጠይቁ። እኔንም ብትልኩኝ ብትልኩኝ ሄጂ ለመጠየቅ ዝግጁ ነኝ። እግዚአብሔር ቢረዳኝ ብዙ መልካም ነገሮችን ይዤ ወደ እናንተ እመጣለሁ። ማስተካከል ያለብኝ ነገር ያልተመቻችሁ ወይንም እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። አበረታቱኝ፣ ደግፉኝ፣ ማለት ላይክ ሼር አድርጉልኝ። ብዙ ቪዲዮ ይታያል ግን ላይክ እና ሼር አይደረግልኝም። ላይክ አርጉልኝ፣ ፕሊዝ ሰብስክራይብ አርጉኝ። እግዚአብሔር ቢፈቅድ መልካም ስራ የምሰራበት እድሜ ቢኖረኝ ብንኖር ብዙ ነገር የምሰራበት ዩትዩብ ቻናል ነው። ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ፣ ማከብራችሁ። አበረታቱኝ፣ ከጎኔ ሁኑ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሰብስክራይብ አርጉኝ፣ ለሰዎች ሼር አርጉልኝ። በማርያም ማለት ብዙ መስራት እፈልጋለሁ። ብዙ ህልም አለኝ። ብዙ ራዕይ አለኝ። ያንን ነገር አሳክቼ ደግሞ እንዳልፍ ከጎኔ እንድትሆኑ እጠይቃለሁ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ሰላም ሆኑልኝ።